እኔ ዛሬ አይደለም አውቀው፣ ዛሬ አይደለም ጌታ ኢየሱስማ። እንደ ጴንጤ ስብከት ቢሆንማ አይወደኝም። ታይ ወይታው ሴትንሽ ወንድንሽ ግን እንደ ጴንጤ ስብከት ቢሆን አይወደኝም። በነገራችን ላይ ግን እሱ እንደራሱ ራሱ ይወደኛል። የገባ እያየ ምናምን ሁሉ ካታ ላይ የነበረ ሰው ምን ቢለኝ ጥሩ ደወለና፣ ጠፋሽ ድንገት እኮ ዩቱብ ላይ የሆነ ነገር አይቼ ምናም የዛ ግሩፕ ሰው እንደሆነ አውቃለሁኝ። ከዛ እኔ ቶሎ ብዬ ምን አለችኝ አንዷ ልጅ ከሳውዝ አፍሪካ ደውላል። ተጠንቀቂያቸው፣ ሪከርድ ነው የሚያደርጉች። ከዚህ በኋላ ውድቀትሽን ለአደባባይ ሊያወጡ ተዘጋጅቷል። ተጠንቀቂ አለችም ማለት ነው። ከዛስ ወዲያውኑ ሪከርድ ሊያደርጉት ከዛ እግዚአብሔር ላይ እንዳምስ ምን እንዳለኝ ታውቂያለሽ? ያ ሰው ድሮ ስላንቺ ሳስብ እግዚአብሔር ያሳስበኝ ነበር አለ። አሁን እኔ ስለደከምኩኝ እግዚአብሔር ትቶሻል። ትንሽ እንኳን እንዳስብልሽ እግዚአብሔር ልቤን አላራራውም ስላንቺ። ሰማሽኛ? እየሰማሽኛ እንዲህ ብለው አንቺ ስትበረቺ አንቺ ስትበረቺ የነሱ እግዚአብሔር ምን ይላል? ይበረታል። ከዛስ ምን ይላል? ለቲጂ በርታላት፣ ጠይቃት፣ እስቲ እያት ይለዋል። ገብቶሻል። እኔ ስደክም ግን ምን የሚል አምላክ ነው እግዚአብሔር ለነሱ? አይ ተዋት፣ የለችም። እኔ እግዚአብሔር ረድቶኝ ነው እንጂ፣ መቅዲ ረድቶኝ ነው እንጂ ዛሬ ስለ እግዚአብሔር የማወራው እግዚአብሔር ረድቶኝ ነው እንጂ በውስጥ እንደሚያደርጉኝ እና አደባባይ ከሚያደርጉኝ በላይ በውስጥ እንደሚልኩልኝ ነገር ቢሆን ዛሬ ብዙ ነገር ውስጥ ገብቼ ነበረ ግን አልፈልግም፣ ነው ይሄ ንብረት አልፈልግም። አሞኬ ዘፈንም ብሰማ ከፈለግኩኝ አለ ደግሞ መዝሙር፣ ምርጥ ምርጥ የሆነ መዝሙር የኦርቶዶክስ መዝሙር እውነት ወንጌል የሆነ ማለት ነው። ደስ ደስ የሚሉ

ሊመሰር ስላሉኝ ነው። እሺ እኔ ቆንጆ አቤት ፕሮቴስታንቶች መዝሙራችንን አታበለሻሽብን ስላሉኝ ነው። ገብቶሻል እኮ ለምታበለሻለሽ ሀቅ አላቸው እነሱም እናቴ። ስለዚህ እነሱስ ማን አላቸው መዝሙር አለኝ ምሰማ አንዱ አንዱ ሀፒ በርዴ ዘፈን አይደለም ወይ አለ። ስለዚህ መዝሙር የኦርቶዶክስንም የምንም መስማት አለባቸው ብሎ ብሎናል። እኛም ደግሞ እሺ ብለህ ነው። እየሰማሁህ ነው። ወንጌል ነው። ስሚ፣ እኔ በጣም ማለት ነው ምሰማቸው መዝሙሮች አሉ። ወንጌል ብቻ እኔ ስለሌላ ነገር ካልተዘመረ ስለጌታ ብቻ ከሆነ ምን አገባኝ? ማንም ይዘምረው። በውስጥ ማለት ነው ምሰማቸው መዝሙሮች፣ የጸሎት መዝሙሮች ብልክልሽ ጉድ ነው መቴው ማለት ነው። ግን እኔ የምልሽ ማለት ነው ኮንሰርት የሚባለው ነገር ግን ከየት የተወሰደ ነው ከአለማዊ? በሌላ ቀን እንመለስበታለን። ቻው ደራደር ድምላ ይቱ ቻው ደራደር ደህና አደሩ። ስለ ኮንሰርት እናወራለን እዚሁ ቤት ውስጥ እዚህ ቤት ነው ደግሞ የሚመችሽ መቅዲ ለማውራት ማለት ነው። እየሰማሽኝ እንደሆነ ተስፋ አደርጋለሁ። ኮንሰርት በጣም ተመችቶኛል፣ የምሬን ነው። በቃ ናይት ክለብ መሄድ የታፈነ ትውልድ እየወጣ እየረገጠ ነው፣ ደስ ይላል። ይርገጡ። እኛ ግን ያው በዘፈናችን እንረግጣለን፣ ችግር የለው። እና ሁሉ ነገር ተመችቶናል። ይመቻችሁ። ደህና ደሩ። መልካም ምሽት። ምሽታችሁ ያማረ ይሁን። ጌታ ኢየሱስ እማ እንደሚወደኝ እኮ ኢዮስያስ ነው። ማን ነው? ኢያሱስ ኢያሱስ ኢያሱስ ይወደኛል፣ እወደዋለሁ። አለቀ። የኔና የሱ ትስስር በዚች ምድር ላይ የሚቀር ኡፍ! ጌመሮች በስማም ቦልድ። እዚህ ምድር ላይ እስከሚቀር አይደለም፣ እስከ ወዳኛው ነው። አረ በስማም ጌመር። አረ ባካችሁ ስለፈጠራችሁ እና ደናደሩ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ጥሩ ውይይት ነበረኝ። እኔ እንኳን አልፈልግህም ብለው እኔ እንኳን አልወድህም ብለው እንደ ዮናስ ዓሣ ነባሪ ውስጥ እንኳን አስገብቶ እንኳን ያስተፋኛል እንጂ እግዚአብሔር አይለወጥም። በማንም አመል። እግዚአብሔር በነገራችን ላይ በጣም መሳሳት የሌለባችሁ የሰው ልጅ ሁሉ ማለት ነው፣ እግዚአብሔር ስትበረቱ የሚበረታና አብሯችሁ የሚቆም ከመሰላችሁ በጣም ተሳስታችኋል። በጣም ትልቁ የፕሮቴስታንት ትልቁ ትልቁ ከትምህርታቸው በጣም የሚያስጠላው ትምህርት እናንተ ስትበረቱ እግዚአብሔር ከእናንተ ጋር ሆይ ብሎ የሚነሳ አድርገው ነው የሚስሉባችሁ። እንደውም ስደክሙ ማንም ስለሌላችሁ ማለት ነው ስደክሙ ማንም በዙሪያችሁ ስለሌለ ማንም የሚረዳችሁ በቃ ኢቨን ከእግዚአብሔር ጋር ያላችሁ ቬሎሺፕ ራሱ የተስተካከለ ነው የሚሆነው። ኮተት ምናምን የሆነ ጊዜያችሁን የበላ ምናምን ይጠፋል። ኮሚኒኬሽናችሁ ከእግዚአብሔር ጋር ዳይሬክት ይሆናል። ብዙ ሰው እየተሳሳተ ያለው ሲደክም የሚሰማው ስብከት፣ የሚነገረው ትምህርት ምንድን ነው? እግዚአብሔር ርቆዋል ወይ ዛሬ ደስተኛ አትመስልም ይሉታል የሆነን ሰው። እኔ በጣም የሚገርሙኝ ደስታ እኮ ውስጤ ነው። ራሴን ላስደስት ካልኩ ወይ ቤትኛው ማስደሰት እችላለን። ብዙ ሰው የሆነ በቃ ወደኋላ ስላለ ይሄዱና ወይ ሞገስ የለም፣ ወይ እንትን አልክ፣ ወይ እንደዚህ ሆንክ ይሉታል። ሰውየው ነው የሚያውቀው። እናንተ ናችሁ የምታውቁት ውስጡ ያለውን ሰላም ያው ሰላም ነው የሚሰማኝ። በስማአም ቦልደፈስ ቅዱስ አሐዱ አምላክ። እረ በስምአም እናንተ አናቴ ላይ የተቀመጠው የሃይማኖት ክምር እኮ ነው ከአናቴ ላይ እግዚአብሔር የሰበረው እንኳንም ሆነ እኮ ነው ያልኩት። አንዳንድ ነገሮች አሁን እናቴ የትም ብሄድ በነጻነት እ ሃይማኖት ገዳይ ገዳይ ኪለር ነው ሲገላችሁ አያስታውቅም። ስለዚህ እግዚአብሔር ስደክሙ ነው። እንደውም ከእናንተ ጋር ያለው አንዳንዶች ጻዲቅ ነን ብለው የሚመጻደቁት ሰዎች እኔ የታዘብኳቸውን ያህል፣ እግዚአብሔር እንዴት ነው የሚታዘባቸው? አሁን እነዚህ ሰዎች የወንጌል ሸክም አለባቸው ይባላል። የወንጌል ባላደራ ናቸው ይባላል። ቤት ውስጥ ያለውን ቅርጥፍጥፍጥፍጥፍ አድርገው ስብርብርብርብር እንክትክትክትክት አድርገው የታባቱ አያስፈልገኝም። እሷማ አታስፈልግም፣ የክርስቶስ አካል አይደለችም፣ እሷማ ትሙት ብለው ማለት ነው ጥሏችሁ ከዛ፣ እነሱ በቃ ልክ ናቸው፣ ፐርፌክት ናቸው። ይህን እግዚአብሔር ላይ ነው ባይዘው የሚያሳምጻችሁ። እንደዚህ አይነት ወንጌል፣ እንደዚህ አይነት ወንጌል ወንጀል ነው። እኔ ወንጌል አልለውም እንደዚህ አይነት ወንጀል የእውነት እግዚአብሔርን ወንጀለኛ ማድረግ ነው። እናንተ የኔን ታሪክ ብታውቁ እግዚአብሔር ምን አይል እንደራራልኝ እግዚአብሔር ምን አይል ራርቶልኝ በህይወት እንዳኖረኝ እናንተ አታውቁ። ግን እንደ ሰባኪዎች እንደ ፕሮቴስታንት ውስጥ እንዳለ ስብከት ቢሆን እኔ በህይወት መኖር አይገባኝም፣ ዛሬ ማውራት አይገባኝም። ግን እግዚአብሔር በዚህ ጊዜ ነው ሻይን እያደረጋችሁ እያበራችሁ እየተለወጣችሁ እየተለወጣችሁ እንድትመጡ የሚያደርጋችሁ ስለዚህ እኔ አሁን በእኔ መረዳት ለፕሮቴስታንት ብቻ አይደለም የሞተው አንድያ ልጁን እስኪሰጥ ድረስ አለምን እንዲህ ወዷል ብሎ ዮሐንስ ላይ እንደሚናገረው አለምን ወደዋል በቃ ለአንዴና ለመጨረሻ ጊዜ ወደዋል እኔ ደግሞ ልጁን አምኖአለሁ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ በድንግል ማርያም ውስጥ የመጣውን ፍጹም ሰው ፍጹም አምላክ ሆኖ የመጣውን አምነዋለሁ። በቃ ስለዚህ አሞኬ ወሬቨር የሚያስፈልገኝ ሄጄ የማመልክበት ቦታ አለ፣ ሄጄ አመልኳለሁ፣ ኮሚኒኬት አደርገዋለሁ። ስፍራ ካስፈለገኝ ግን በስፍራ የሚገደብ አይደለም። እዛ ስፍራ ውስጥ ብኖር ለእኔ መልካም ነው። እኔ አሁን ብዙ ቦታ ላይ ይሄ መታየት የማልፈልገው ለምንድን ነው? እኔ እግዚአብሔር በውስጥ እንዲያሳድገኝ ነው እንጂ የሆነ ለሶሻል ሚዲያ ፍጆታ እንዲያሳድገኝ አይደለም የምፈልገው። አለ እኔ አጠገቤ መድኃኒዓለም አለ፣ ባይ ዘ ወይ ማለት ነው። እዚህ ጋር ደግሞ ማርያም አለች፣ በዚህ ጋር ደግሞ ማን ነው፣ አቦ አሉ፣ በዙሪያ አሉ፣ ቤተክርስቲያኖች አሉ። እንዲ ተከብቤ ያለው። ስለዚህ ውስጤ መንፈሴ ሰላም የሚያገኝበት ቦታ ላይ ሄጄ ሰላሜንና ትምህርቴን እማራለሁ። በቃ አሞኬ የእነንትና ሃይማኖት ግን ኪለሩን የሆነውን ገዳዩን አልፈልግም። የእነንትናን ኢየሱስን ማወቅ አልፈልግም። እሱ ነፍሰ ገዳይ ነው። ይሄ እዛ እነንትና እናክል የሚሰብኩት ኢየሱስ፣ ይሄ ጥላቻ ውስጡ ያለው ኢየሱስ አልፈልገውም። ምክንያቱ እኔ ውስጥ መጥቶ መርዞኛል፣ ባይዘዌ መርዘውኛል። አስተሳሰቤን የሌለብኝን አመል የሌለብኝን ነገር አምጥቶብኛል። የእነሱ ኢየሱስ እሱን ማወቅ አልፈልግም። እኔ ጥንት ያወቅኩት ኢየሱስ አለኝ። ጥንት የተማርኩት ኢየሱስ አለኝ። ስወለድ ጀምሮ የተሰጠኝ ኢየሱስ አለኝ። እሱን ነው ይዤ መቀጠል የምፈልገው። ይሄ በሆነ ኮሮጆ ውስጥ የሆነ የሆነ ስብስብ ውስጥ የሆነ በሆነ ነገር የሚወሰነውን ኢየሱስን አልፈልግም። አልፈልግም። እሱ አይጠቅመኝም። እሱ አይጠቅመኝም። እሱ ሲያስገድለኝና ሲያስጨፈጭፈኝ በሏት። በቃ ያም ድንጋዩን አንስቶ ባይዛወ ያቺ ከእናንተ ኃጢአትን ያልሰራ የመጀመሪያውን ድንጋይ ይወርውርባት እንደተባለች ሴት ተወርውሮል። እስቲ እነኛን ሰዎች ሳስብ እዚህ ጋር ያመኛል ማለት ነው፣ ጀርባዬ ላይ ያመኛል። ለምን ሲባል ይሄ ነው እንዴ ወንጌል? ይሄ ነው እንዲ አብሮ የእግዚአብሔርን ቃል መነጋገር? ይሄ ነው እንደ የእግዚአብሔርን ቃል አብሮ መጫወት? ይሄ ነው እንዴ ይሄን ያመጣል? ይሄን ካመጣኒ ምን ያደርግልኛል? የእነሱ ኢየሱስ። በቃ እኔ አወኩት፣ አንድ አለ በቃ ከመፈጠሬ ቤተሰቦች ያስወረሱኝ ኢየሱስ አለ እሱም መከተል በሱ መንገድ መሄድ በቃል ውስጥ መኖር የእግዚአብሔር ቃል ለሁሉም ሰው ነው ለሁሉም ሰው ለተቀበለው ለተቀበሉት ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው እንጂ የሚለው ፕሮቴስታንት የሆኑ ዘንድ ለያቸው የሚል ቃል አታመጣልኝም። ስለዚህ እኔ ያንን ኢየሱስ ተመችቶኛል። ወያረ ኦኬ። ከእግዚአብሔር ጋር ሰላም ነን፣ ከወልድ ጋር ሰላም ነን፣ ከመንፈስ ቅዱስ ጋር ሰላም ነን። ሰላማዊ ግንኙነት አለን። እማይጎረብጥ እማያሳምም ኬሮፍ ያልሆነ ሰው ዛሬ ይረዳቸዋል፣ ነገ ይሰድባቸዋል። ሰው ዛሬ ችግራችሁን ያዳምጣል፣ ነገ ግን መልሶ ያዳምጣችሁ። ዛሬ ግን ለኢየሱሴ ነግረዋለሁ፣ ለእግዚአብሔር ነግረዋለሁ፣ በርከክላለሁ። በማለዳ ስነሳ ዝማሬን ይሰጠኛል፣ እዘምራለሁ። ደስ ደስ የሚሉ ዝማሬዎች ወረቴ የሌለው መውደድ ወረቴ የሌለው ፍቅር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 እዚህ ፕላትፎርም ላይ ባለው ግርግር እራሳችሁን እንዳት ማግዱ፣ እንዳት ማግዱ። በቃ ፖለቲካ ነው የሚሰሩባችሁ ፖለቲካ፣ የሃይማኖት ፖለቲካ። እንዳት ማግዱ። እናንተ ከእግዚአብሔር ጋር ብቻ ተስማሙ፣ ከእግዚአብሔር ጋር ብቻ ኑሩ። ሃይማኖተኞች በጣም ገዳዮች ናቸው። አይምሰላችሁ ስላለቀሱ ስላሉ እኛም አይተናል፣ ጽዋቸውን ቀምሰናል። እና ደናደሩ ያው እንግዲህ ዛሬ በዚህ ሀሳብ አወራለሁ እያልገባው ትንሽ ዘና ዘናልል ፈታልል ነው የገባውት። ግን ቅድም ቤቴ ላይ የነበረው ድባብ ትንሽ አስቸጋሪ ነበረ። እንደዛ እንደዛ እያልን ወደዚህ ደረስን ማለት ነው። እና ተጠንቀቋቸው። በተለይ ቲክቶክ ላይ የምታውቁትን ሰዎች በተለይ ሃይማኖተኞችን ተጠንቀቋቸው። የእውነት ከዛ ፍጥረት እስከ ራእይ ስለተነተኑላችሁ አይደለም፣ ይሁንላችሁ። ለእናንተ የሚበጃችሁ ይሄ ብቻ ነው። ይሄ ብቻ ከዚህ ጋር ብቻ ጓደኛ ህይወት ቤስት አርጎት በቃ ይሄ ብቻ እዚህ ውስጥ አላችሁ። የእናንተ ማንነት የእናንተ የጥያቄያችሁ መልስ እዚህ ውስጥ ነው ያለው። ከዚህ ጋር ብቻ ተስማሙ። ሌላው ውሸት ነው። ሃይማኖት ውስጥ ተደብቆ አንተ ስትበረታ ብርቱ ነው፣ አንተ ስደክም ደግሞ ይወርድብሃል። ሁሉም ናቸው ባይ ዘ ዌይ ናት ኦንሊ ፕሮቴስታንት ዘ ኦል። እኔ በጣም ነው እምፈራው ከዚህ በኋላ እኔ ሃይማኖት የሚባል ነገር ውስጥ መግባት አልፈልግም። የማመልከውን አምላክ በምን መግለጥ እንዳለብኝ እሱም ጥበብንና ማስተዋልን ይስጠኝ። እማመልከውን አምላክ እንዴት አርጌ ሰዎች በእኔ ህይወት ላይ እሱን እንዲያዩት፣ እኔ ሳልናገር ቅድም ለዘርዬ ስናገር ነበር። የዛሬ አራት ዓመት እኔ ፕሮቴስታንት ነኝ ወር ደግሞ እኔ አገልጋይ ነኝ ብዬ አይደለም የመጣሁት። በቃ የእግዚአብሔርን ቃል ሳወራ ነው የሚያቆይ ሌላ ነገር የለም። ሌላ የምታወቅበት የለም። እና ሌላ የምታወቅበት ለዘላለም ነው። ባይ ዘ ዌይ ብሎክ ማደርግ ሚዩት ብቻ አይደለም እንድትሰናበታለ ማለት ነው አሰማም ማለት ነው ሀሳቤ እና ስለዚህ አሁንም ቀጣዩ ላይፌ ላይ ቀጣዩ ህይወቴ ላይ ሰዎች እግዚአብሔርን በኔ ህይወት እንዲያዩ ነው እንጂ ሃይማኖትን እንዲነኝ እንዲነኝ ብዬ መምጣት አልፈልግም። አሉ አባቶች የሚያስተምሩ እግራቸው ስር ቁጭ ብዬ መማር ነው የምፈልገው ተምሬ ብቁ ሲሆን ነገሩ ራሱን ይገልጣል ራሱን ይገልጣል በፍሬያቸው ታውቃላችኋል ፍሬው ይገልጠዋል ስለዚህ እኔ አሁን ለጊዜው በሚትኛውም ሃይማኖት ውስጥ የለውበት እምነቱ ፕሮቴስታንት እምነቱ አዘርዌ ሌላም ሃይማኖት የትኛውም ነገር ውስጥ የለውበትም። ትናንት በፕሮቴስታንት የምታውቁኝ ሰሞኑን ስታዩኝ እንዳትሰናከሉ፣ ወጪ የምናውቃት ምናም ምናም ኖ ቱ ሌት ባይ ዘ ዌ ኦልሞስት ስድስት ወር ሆኖኛል እኔ እንደዚህ አይነት ነገር ከታውኩኝ ማለት ነው። የበለጠ ደግሞ በደንብ ላጠራላችሁ ነው የምፈልገው? እሺ ከስድስት ወር በላይ ሆኖኛል። እና መልካም ጊዜ፣ መልካም ምሽት።